ካላስተር ስራ እንደምትፈልገው አሁን ቅድም ሲገለጽ እንደነበረው ለቀጣዩኛ በዘመናዊ መንገድ ዶክሜንትድ ሆኖ ተተዘጋጀ ና ተተቀመጠ አንደኛ፣ ውዝግብን ጭቅጭቅን፣ ጎረቤት ተጎረቤት የሚያጣላውን ነገር ሁለተኛ፣ በየጊዜው አመራር በተቀያየረ ቁጥር የሚመጡ ነገሮች ሁሉ እጅግ በጣም የሚያቃልልና ተስፋዊ የሚሰጥ ገለጻ ነው ሲገለጽ የቆየው። እኔ አሁን በግሌ ደስ ብሎኛል፣ ምክንያቱም በኔ በራሴ ቦታ ብዙ ጊዜ ውዝግባለሁ። አዲስ አመራር በተቀያየረ ቁጥር አንዱ እንዲህ ነው ይልሻል፣ አንዱ እንዲህ ነው ይልሻል። ዞሮ ዞሮኛ በዚህ በካላስተሩ ይሄ የከተማ ቦታ ቢካተትልና ሕጋዊ ሆነን ብንንቀሳቀስ ነገ ከነገ በኋላ በሕጋዊ መንገድ ተፈለጉ መሸጥ እችላለሁ፣ ተፈለጉ መበደር እችላለሁ፣ ተፈለጉ የልጅ ማውረስ እችላለሁ። አስፈላጊነቱ የካላስተሩ የዚህ ነው። ስለዚህ እንደኛ ከተማ እንደ ፈኖተ ሰላም ከተማ በተለይ ቀበሌ ሶስት ብቻ አወዛጋቢ ጉዳዮች አሉ። ምክንያቱም የመጀመሪያው የፍኖተ ሰላም ከተማ ወሳኝ ወጀት የሚባለው ቀበሌ ሶስት ነው እና እዚህ ላይ አንቺ ቀደም ስትይ እንደነበረው የተንጠባጠቡ መሬቶች ጎን ለጎን ግጭቶች፣ ክሶች ተመንግስት ጋራ ተግለሰብ ጋራ ብዙ ጊዜ ፍርድ ቤትም ዞት ያለ አካባቢ ቦታ ነው። ስለዚህ አሁን በተጀመረው አግባብ ባጭር ጊዜ ውስጥ አልቆ የቦታችን ባለቤትም ሆነን መንግስት የሚያገኘውን ጥቅም እንዲያገኝ፣ እኛም ማግኘት የሚገባን ጥቅም እንድናገኝ ህጋዊ መሆን አለብን። አስፈላጊ ነው ካላስተሩ ስለዚህ እኔ አሁን ዛሬ በተገለጸልን አግባብና በተሰጠን እንትን መመሪያ መሰረት በጣም ደስተኛ ነኝ። እጅግ በጣም ደስተኛ ምክንያቱም ነገ ከነገ በኋላ እኔ ቦታ የእኔ ከሆነም የኔ ነው፣ የኔ ካልሆነም የመንግስት ቦታ ዙሮ ዙሮ ሰው ሰሚያኖሩ ድረስ የሚጠቀምበት ቦታ የመንግስት መሆኑ እንኳን የማይረዳ ህብረተሰብ አለ። ስለዚህ ካለን እኔ ራሱ ቤት ገንብች መኖር ከሆነ በቤቱ ለመገልገል ነው እንጂ ቦታ ሁሌም፣ በየትኛውም ቦታ በየትኛውም እንትን ቦታ የመንግስት ነው መሬት የመንግስት ነው። እስካለ እንዶስ ግን እንገለገልበታለን። ለመገልገል ደሞ ህጋዊ መሆን አለብን የሚል ሀሳብ ነው፣ እንደኔ የተረዳሁት ጥሩ ነው የሚል ሀሳብ ነው።